አሰላሙአሌይኩም ረህማት ላህ ባረካቱሁ፣ ድና የተከበሯችሁ የቻናዴ ቤተሰቦች እንደምናላችሁ፣ በአዲስ ነገር ካችው ብያለሁኝ። ላክሸር ሰብስክራይብ ማድረግ አበረታትኝ። የኢትዮጵያ ነው ያለሁት እንግዲህ በርእውልኝ ሀባይቦች፣ እንደ ዳታ መግዣ እንኳ ቢለቅልኝ ማለት ነው እገዙኝ እላችኋለሁኝ። እንግዲህ በአዲስ ነገር ለሰኢድ እንደዚያም ደግሞ ሚፍታህ እና ናዲያ። ወዲ ገድ የለው እየሄዱ ነው የሚለውን ነገር አብራችን ከቆያቸውን ተነግራችኋል። ሆ ወዳይ ወደ ቁም ነገሩ እንግዲህ እ ሱመያ ማለት ነው ሰኢድ ያለችበትን ቦታ አግቸዋለሁና ሂጄ ይይዛታለሁ ወይም አገኛታለሁ ባለበት ቪዲዮ መልስ ሰጥታለች ማለት ነው። ሱመያ የትም የትም ቢሆን አታገኝኝም ሰኢድ፣ አትልፋ፣ አትርከም፣ እኔ እራሴ ፈልጌ ካልሆነ በስተቀር ስትል እንግዲህ መልሷን ሰጥታለች። ሰኢድ አትርከም ማለት ነው። ሴት ልጅ ካመረረች በከመረረ። እንግዲህ እንቅጭንቅጭን ካታቀዋለህ ማለት ነው በቃ ሴት ልጅ ካመረረች አትመለስም ስለዚህ አትልፋ ማለት ነው ሁለተኛ ደግሞ እንግዲህ በአዩ በዚ በዚች በንቀራ ሚስትህ የተነሳ ሱመያን አታታል ስለዚህ አርፈህ ለምን አትቀመጥም ያው የኒካችሁን ነገር መጨረስ አለባችሁ በወሌም በባሌም ብላችሁ ነገር ግን ነገር ግን ማለት ነው ሰይድ አታድክማት አንተም አትድከም ማለት ነው እና በቃ ተዋት ተዋት ልጆችን ተሳድግበት እንዴ አንተ እኮ ሱመያን የምትፈልግ ከሆነ ማለት ነው ሱመያ የምትፈልግ ከሆነ ከጎንደር እንደመጣ እንገናኝ እንዳለች አንተ ወደ አዩ ጋር መሄድ አልነበረ መሄድ የነበረብህ ወደ ሱመያ ጋር ድሬዳዋም ሆነ እንትናም ነበር መሄድ የነበረብህ ነገር ግን አዩ ጋር ሂደህ ካረፍክ ኬክህን ከቆረስክ በኋላ ሱመያ ፍለጋ ድሬዳዋ እርኩኛል ከዛ በኋላ ተመልሰህ ያው አዳማህ ተመለስክ ማለት ነው ሱመያ ሸወደች ያው አይሆንም ነበር ማለት ነው ስለዚህ ሰኢድ ጥፋቱ አንተ ላይ ገና ነገር እየታየ ስለሆነ ከምርም በግ በግ በግ ያለች ሀዩ ወድ አይሆን። ሰኢድ ግን ማለት ነው፣ አረ ወንድማችን ተው እንጂ እና ሱመያን አታሳዳ ስፈለገችበት ቦታ ትኑር እንዴ ለምን አትፋታቱም ማለት ነው። ብትታረቁ ና አብራቸው ብትሆኑ እኛ ደስታችን ደስታችን ነው፣ ወደር የለውም። ነገር ግን ከታልጠቃችሁ ደግሞ ተዋት በቃ የራሷን ህይወት ትኑር ማለት ነው። እኔም መክረው ያንን ነው። ምክንያቱም እሷ የራሷ የራሴ የምትለው ህይወት ባትመሰረተም ሌላ ልጆቿ መኖር ትፈልጋለች። ስለዚህ አንተ ደግሞ ባትረብሻት የሚለውን እኔ መክራለው ማለት ነው። ለምን ብትሉኝ በቃ እሷ ፍላጎት ያላት አይመስለኝ ሰኢድና መገናኘት አንፈልግ አልፈልግም። ምክንያቱም እየሸወደኝ ነገር አለ የጠየኩትምድስ አልመለሰልኝም ብላለች ስለዚህ የልጆችን ሀቅ መወጣት ግዴታ ነው፣ መወጣት ነው። ከዛ ውጭ መተው ነው ማለት ነው። መተው ነገሬን ከተተው ይላል የሀገሬ ሰው። ስለዚ በቃ ተፋጣት ማለት ነው። እንግዲህ ወደ ሌላው ነገር ሲሄድ፣ አረ ፍቅር፣ ፍቅር፣ ፍቅር፣ ፍቅር፣ ፍቅር፣ ፍቅር ባህለ ሲሆን ይጥማል አንዳንድ ጊዜ ማለት ነው። እና ያው ከበቀስቀስቀስቀስቀስ እንቁላል በግሯ ይሄዳለች ይባላል ነው ያቺ ነገር እንግዲህ ሚፍታህና ናድያ ያጋጠማቸው ይመስለኛል ማለት ነው። ቀስ በቀስ ወደ ፍቅር የሄዱ ይመስለኛል። እና እንግዲህ እናትሽና እናቴ ቤተሰቦቻችን አያቴ ያውሩ እናትሽና አያቴ ይገናኙና ያውሩ ገዛ ሽምግልና ሽማግሌ ልላክ ብሏል ማለት ነው። ይሄ ነው በቃ እኛ ስንጠብቅ የነበረው። ወደ ሀላል ፍቅርን በሀላል ሲሆን በጣም ነው የሚያምረው። ውበት አለው፣ ያምራል ሁሉ ነገር ደግሞ ይህንን አታጠፋን ብዬ ተስፋ አደርጋለሁ ማለት ነው። ያው እንግዳ ልጅ ሚፍታህ በሰል የልጅ አዋቂ ነው ብዬ አስባለሁኝ። ስለዚህ በሰል ያለ በቃ አስተሳሰቡ የረቀቀ ነው ብዬ የተማረ ያወቀ ነው ብዬ አስባለሁኝ። ና ይርዳያሰል ብዬ አስባለሁ። እንግዲህ ልጅ ሷሳቂተዋና ቆንጅየዋ ወልየዋ ማለት ነው ናድያ እንግዲህ ያፈሰችው ይመስለኛል እና ይመርላችሁ ነው የምለው። ግን በእውነት በእውነት ወደ ገድለው ከገባችሁ ማሻላ ብያለሁኝ። የዝልቅላችሁ ነው የምለው ማለት ነው። ውለዱ ክበዱ ነው የምለው ና ወደ ቁም ነገሩ ግቡ። እኛም ቁም ነገር መግባታቸው ነው ደስ የሚለን እና አብራችሁ ብትሰሩ ና አብራችሁ ብትለወጡ ደስ ይለናል። ምክንያቱም ቪዲዮ ነጋ መስራታችሁም ደስ ይላል። እንግዲህ በወር ውስጥ አስራ አምስት ቪዲዮ ሰራለሁ ብዬ ሞክራለሁ ብሏል ማለት ነው። ኤዲቲንግ ምናምን አድርጎ ማለት ነው። ስለዚህ ራሱ ስለሆነ ኤዲቲንግ የሚያደርገው ዛሬ ቪዲዮ ቢሰራ ነገ ይፖስታል ማለት ነው። ስለዚህ አብሽሮ አብሽሮ አላህ ይገዛችሁ። ነገር ግን ባህላል አድርጎት አንተ ደግሞ ለሱ ያለ በቃ ላደለ ሂጃቧ እንድታስተካክል ምናምን የሆነ ይሆናል። ልጅስ እንዳይታይ የምታደርገው ነገር በጣም ደስ ይላል። ወንድሬ በቃ የኔ የሚላትን ሴት በቃ አላደለ እንዳታይበት እንዳትገላለጥ አላደለ ያንን የሚያሳይ ነገር ነው የምናይብህ ና እንግዲህ ፍቅራችሁን ያዝልቅላችሁ። በእውነት አብራችሁ ብትዘልቁ አብራችሁ ብትሆኑና ትዳር ብትመሰረቱ እኛ ደስ ነው የሚለን ተመልካቾች ማለት ነው። ደስታችሁ ወደር የለውም። ማንኛውም ሰው በሀላል ቢጣመርና ሕይወቱን ቢመራ ደስ ይለናል። የኔ የሚላትን የኔ የምትለውን የትዳር አጋሯን ካገኘሽ አንድ ሴት ደስተኛ ሆነ እንደምትኖር ተስፋ ስለምናደርግ ማለት ነው። ማንኛውም ሰው የኔ የሚለውን ካገኘ ደስ የሚል ሕይወት እንደሚኖረው እናቃለን። ስለዚህ ያሳካላችሁ። ኮኮቢ የት ነሽ ብሎ ነበረ። እንግዲህ ኮኮቢውን ያገኘ ይመስለኛል። ያገኛል። ልጅ ሚፍታህ ማለት ነው። የልጅ አዋቂው ሚፍታህ እንግዲህ ጉድ ጉድ እያለ ነው። ፍቅር ፍቅር የሸተተ ነው ቤታቸው። የት ወደ የት እንደርስ ይሆን? በሌላ ቪዲዮ እንከሰታለን። አብራችሁን ስለቆያችሁ ከልብ እያመሰግን። በሌላ ቪዲዮ እስከምናገኛቸው ድረስ እስከምንገናኝ ድረስ ሰላም ለሀገራችን ለህዝባችን ይሆን እያል ካለንበት ከያላችሁበት አለም ዳርቻ ሰላማችሁ ይብዛ። አሰላሙ አሌይኩም ረመቱላ በረካቱ